ሊጠናቀቅ ነው አዎ የትርፋማው አክሲዮን ሽያጭ ጥቅምት ሀያ ሊቆም ነው ይህ ትርፋማ አክሲዮን ባለበርካታ ድርጅቱ አያት አክሲዮን ማህበር ያቀረበው ነው በዚህ የስምንት ድርጅቶች ባለቤት የመሆን ዕድል መጠቀም የሚችሉት እስከ ጥቅምት 20 ድረስ ብቻ መሆኑ ታውቋል በ112,500 ብር ብቻ አያት አክሲዮን ማህበር ላይ ትርፋማ አክሲዮን ወይም ሼር መግዛት ይችላሉ አያት አክሲዮን ማህበር የተሰማራባቸው መስኮች በርካታ ሲሆኑ የመጀመሪያው ትልቁና አንጋፋው የሪል ስቴት ዘርፉ ሲሆን ሁለተኛው፣ በሆቴልና ቱሪዝም፣ በማርብል ማምረቻና በጠጠር ማምረቻ፣ በብሎኬት ማምረቻ፣ በእንጨትና ብረታብረት ውጤቶች ማምረቻ ወይንም መዝቮልድ፣ በትምህርትና በፋይናንሻል ኢንቨስትመንት ላይ ተሰማርቷል። በዚህ በአያት አክሲዮን አንድ አክሲዮን ሲገዙ የስምንት ድርጅቶች ባለቤትነትን ይገዛሉ። አያት አክሲዮን ማህበር በትርፋማነት የቀጠለ ሲሆን ባለፉት ሶስት ዓመታት ከ44 እስከ 51 ፐርሰንት ዓመታዊ ትርፍ ለባለአክሲዮኖቹ ማከፋፈል ችሏል። ይህ ማለት እንግዲህ በ1 ሚሊዮን ብር እስከ 500 ሺ ብር ዓመታዊ ትርፍ ተከፋፍሏል ማለት ነው። ትርፋማ የሆነውን የአያት አክሲዮን ለእርሶ፣ ለታዳጊ ልጆ፣ ለቤተሰቦና ለወዳጅ ዘመዶ በስጦታ ማበርከት ይችላሉ። ልብ ይበሉ ይህ እድል የሚቆየው እስከ ጥቅምት 20 2018 ድረስ ብቻ ነው። ለመመዝገብና ለበለጠ መረጃ በ0966 68 93 06 ይደውሉ። በ0966 68 93 06 ይደውሉ።